በኔ የደረሰ በእናንተ እንደደርስባችሁ በመላ አረባት ሀገር ያላችሁ እህቶቼ ወገኖቼ በተኛችሁበት ሰዓት ይህን ነገር የምትጠቀሙ እባካችሁ እባካችሁ ጥንቃቄ አድርጉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንዴ ናችሁ? ደህና ናችሁን? ያለው ፈጣሪ ተመሰገነ ይሁን። በጣም ደህና ነኝ። የኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ በዝዝት ርፍርፍ ይበልልኝ። ወደ ቻናል አዳዲስ የተቀላቀላችሁ እንኳን ሰላም መጣችሁ ብያለሁ። ስለመጣችሁ አመሰግናለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። የምለቃቸው ቪዲዮ እንደደርሳችሁ ማለት ነው። ዛሬም እንግዲህ ለሁላችሁም የሚጠቅማችሁ ነው ማለት ነው። ይህን ቪዲዮ የምታዩ እባካችሁ ለብዙ እህቶች አረባታ ሀገር ላሉ እህቶች ተደራሽ አድርጉልኝ። እንግዲህ የዛሬ ቪዲዮ ከመግቤ ላይ እንዳያችሁትኝ እንደሰማችሁትኝ፣ በምተኙበት ሰአት ይህን ነገር የምትጠቀሙ አሁኑኑ አቁሙ። እሱ ምንድን ነው? ከመግቤ ላይ እንዳያችሁትኝ አብዛኛዎቻችሁ አረባት ሀገር ያላችሁ ታውቁታላችሁ። ይህ እኔ ባለሁበት ሀገር መሮሃ ይባላል። ይህ መሮሃ አሁን ያው እንደሚታወቀው በሁሉም አረባት ሀገር የሙቀት ሰአት ነው። በሙቀት ሰአት የዋረቤት አብዛኛው ጊዜ ያው ሙከየፍ ነው የሚጠቀሙት። ከሙከየፍ አልፎ ለአብዛኛ ሰራት የቤት ሰራተኛ ወይም ከዳማ ለአብዛኛ ጊዜ ይህንን መሮሃ የተለያየ ዲዛይን ያለው ንፋስ የሚሰጥ ነው የምንጠቀመው ማለት ነው። እና እኔ የምጠቀመው ይህ በምስሉ ላይ የምታዩትን ነው ማለት ነው። እና ለብዙ አይነት በሽታ እንዳጋለጠኝ ልነግራችሁ እና እናንተም ልታቁት ስለምፈልግ ነው ማለት ነው። እሱ ምንድን ነው እንግዲህ፣ ይህ መሮሃ ያው በተኛንበት ሰዓት ሙሉ ሌሊት በላያችን ላይ ያው ንፋስ ስላለው፣ ያው የአረባት ሀገር ያለው ሙቀት የታወቀ ነው። በጣም ከባድ ነው። እንደገና ደግሞ ያላችሁበት ሀገር የየሀገሩ አይነት ሊወስን ይችላልና እንዲሁም በምተኙበት ቤት ሙከየፍ ስላይኖር ይችላል እና ይህንን ልትጠቀሙ ትችላላችሁ። በምተኙበት ሰዓት ያው እንቅልፍ ነው እና በእንቅልፍ ሰዓት ይህ መሮሃ እላያችሁ ላይ ያው ንፋስ እያመጣ ሙቀቱን ይከላከልላችኋል ማለት ነው። ያው በሚከላከልበት ሰዓት ያው የወገብ በሽታ፣ የትካሻ በሽታ፣ የብርድ በሽታ በቃ አጠቃላይ የወገባችንም የአንገታችንም ያው ብርድ በሽታ ነው ማለት ነው እና በምንተኛበት ሰአት፣ እንደዚሁም ቁጭ ብለን ስልክ በምናወራበት ሰአት፣ ብዙ ነገር በምናደርግ ሰዓት፣ በምንሰራ ሰዓት ይህን ነገር እንጠቀማለን ማለት ነው እና ለብዙ አይነት በሽታ ያጋልጠናል። እኔ አሁን ያጋጠመኝ ነገር ምንድን ነው ወገቤም እንደገና ደግሞ ትካሽን እና ምንድን ነው እያልኩኝ እንትንስል ልክ እሱን ሳቆም ይተውኛል ማለት ነው። እና በምተኛበት ሰዓት ስነሳ በቃ የሆነ እንዴት ነው ድንዝ ብዬ ነው የማገኘው ራሴን ማለት ነው። እና እህቶች፣ በእርግጥ በአሁን ባለው ባረባት ሀገር የሆነ የሚያቀዘቅዘን ከሌለ ልባችን ያፍነናል ሙቀቱ ማለት ነው። ግን ስትጠቀሙ፣ ቢያንስ ወደ አንድ ወገን ዞር አድርጋችሁ ንፋሱ ሙሉ በሙሉ የዝየ መሮሃው እኔ ያው ባለሁበት ሀገር መሮሃ ነው ብያችኋለሁ። እናንተ ባላችሁበት ሀገር ሌላ ስም አረባት ሀገር ሌላ ስም ሊኖረው ይችላል ማለት ነው። እና ሙሉ በሙሉ እላያችሁ ላይ አታድርጉት ማለት ነው። ቢያንስ ዘወር አድርጉና ግማሽ ንፋሱ እንኳን ቢመጣ ይሻላል። እና ለእለቱ ላይታወቃችሁ ይችላል፣ ከጊዜ ብሳ በሽተኛ ሊያደርጋችሁ ስለሚችል እባካችሁ ተጠንቀቁ። በጣም ኃይለኛ ለበሽታ የሚያጋልጠን ነገር ነው። በጣም ከባድ ነው እና እኔ ራሱ በቃ ራሴን አሁን እዚ ጋር አይታችኋል፣ ስልክዬ ጎረጎርኩኝ፣ አልታወቀኝም። በኋላ ልክ ቀና ብዬ ራሴን እንትንስል ራሴ የሆነ ቅውጥ ውጥ ምናምን ይላል እና ያው እኔ የተሰማኝን እኔ ምን አይነት እንደሚሰማኝ እንደነበረ ነው። ይህን ቪዲዮ ያው ምቀርጽላችሁ እናንተም ደግሞ ሳይታወቃችሁ ከምን እንደሚያማችሁ ምን አይነት ስሜት እንደሚሰማችሁ ለዕለቱ ላይታወቃችሁ ይችላል እና እህቶቼ ስተኙ በፍጹም ሙሉ በሙሉ እንደዚህ አይነት ማለት ነው እንደምታዩት እኔ አሁን ሙሉ በሙሉ እንደዚያ አድርጌ ነው የምተኘው። እና በቃ ቅስፍ ያደርገኛል ራሴን የሆነ ስነቃ ምናምን እንዴት ነው እንልንገራችሁ በቃ የሆነ ቅስፍስፍ አድርጎት ካሽ ምናምን የሆነ ቀዝቃዛ ውሃ ራሱ ሲነካይ በጣም ነው የሚጠዘጥዘኝ ነገር ምናምን ማለት ነው እና የሆነ ሰዓት ራሱ የሆነ ጓደኛ የነበረች ና በምተኛ ሰዓት ይህን ራሴ ላይ አድርጌ ነው ምተኛው፣ ግን ስነሳ ራሴ የሆነ ቅውጥውጥ ምናምን ይልብኛል ምናምን አለችም የሆነ ሰዓት አለችኝ። እና በምንድነው ምናምን ይህን መሮሀው ትጠቀሚያለች ምናምን ስላት አዎ እና እሱ ነው እንደዚ የሚያደርግሽ ምናምን አልኳትኝ እና እኔም አሁን ሙቀቱ በሙቀቱ አንጻር ያው ያለሁበት የምተኛበት ክላስ እንትን ስለሌለው ሙከየፍ ስለሌለው ያው ይህን ግዴታ መጠቀም ስላለብኝ፣ ግን አሁን ለበሽታ እያጋለጠኝ ነው። ለብርድ በሽታ፣ ለብዙ አይነት ነገር እንትን እያለኝ ነው። ትካሽን በጣም እየቀሰፈኝ ነው። ይሁን አንዳንድ ጊዜ እጄ ነው የራሱ ይሰበስበኛ በሚገርማችሁ ነገር። እና በጣም ከባድ ነው እንዳልኳችሁ ሙሉ በሙሉ ራያችሁ ላይ አታድርጉ፣ ዞር አድርጉት። ያው የስደት ኑሮ እንግዲህ ሁሉን ወዶ አይደለም፣ እኛ እንደፈለግን፣ እኛ እንደተመኘኑ ነገር አይደለም። በእርግጥ ግን አሁን ላይ ደግሞ ሙቀቱ በጣም ከባድ ነው። በተለይ አዳዲሶች የምትመጡ ፈጣሪ ሆናችሁ። እኛስ ያው የቆየ ነው፣ ሁሉንም መከራውንም ሲቃውንም አሳልፈን የቆየ ነው። ለምደነዋል፣ አልናቀለን። ግን በተለይ ደግሞ አዳዲሶች የምትመጡ ለአዳዲሶች ደግሞ ሸራ አድርጉላቸው። የወቁት የምን አይነት በሽታ እንደሚያመጣ የብርድ በሽታ እንደሚያመጣ ስንተኛ ልክ ሊያችል አሁን ኤሲ ሲሆን እኔ ባለውበት ኤሲ እና ሙከየፍ ሙከየፍ አሁን እሱ አሁን ቤቱን እንዳለ ስለሚያቀሰቅስ እሱም አሁን በጣም ተባዘ። ራሳችሁን ቅልፍ ይዟችሁ ምናምን ካላጠፋችሁት የሆነ በረዶ ይሰራል እና በረዶ እንትን እንቅስቃሴው ምናምን ና ከእናንተ ጋር ሲገናኝ መጥፎ ነው፣ ለበሽታ ያጋልጣል። ና ጥንቃቄ አድርጉ እህቶቼ በአረባት ሀገር የምትኖሩ በተለይ አረባት ሀገር ያለው ብቻ አይደለም። በእርግጥ ግን በማንኛውም ሀገር ልትጠቀሙት ትችላላችሁ። ከኢትዮጵያ ውጭ ኢትዮጵያ ውስጥም ሊኖር ይችላል። ግን ማን እንደ አረባት ሀገር ማን እንደ ኢትዮጵያ ውጭ ሙቀት አለ። ኢትዮጵያ ቢኖርም አለ፣ ግን ያው አንዳንድ ክልል ውስጥ ነው ያሉት እንጂ እንደዚህ እንደ አረባት ሀገር ሙቀት አይሆንም፣ እና በጣም ከባድ ነው። የትካሻ ሕመም ነው የምታመጡት፣ የወገብ ሕመም ነው የምታመጡት ው እንደምታወት ው እንግዲህ የውን እንዳለ ሙሉ በሙሉ ራስ ላይ ማድረግ የለብንም ዞወር አድርገን ከአንድ ወገን መጠቀም ነው ያለብን። እና እህቶች ጥንቃቄ አድርጎ ይህ ነገር የአንዱ ችግር ለአንዱ ትምህርት ስለሚሆን ነው እንደዚህ አይነት የሚጠቅሙ ነገሮቻችሁን እንዳይጎዳችሁ እናንተን የምመክረው የምገስጻችሁ በተለይ ያው አዳዲሶችም ስለምንመጣ እንደዚህ አይነት ነገሮችን ለበሽታ የሚያጋልጡ ነገሮች የሚጎዱ ነገሮችን ግዴታ ማሳወቅ አለብን። አንዱ ለአንዱ ማስረዳት የሚደርስበትን ችግር አንዱ ለአንዱ ማስረዳት ማሳወቅ መልካም ስለሆነ እና እህቶቼ ይህን ቪዲዮ የምታው ሁላችሁም መልካምነት ለራስ ነው እና ሸር እያደረጋቸው ለብዙዎች ተደራሽ አድርጉላቸው። እኛ ለእኛ ማንም የለንም ምክንያቱም ራሳችን እርስ በርሳችን ራሳችን ካልተደጋገፍን፣ ያው ስልካችን ነው መካሪያችን። መጥፎውን መልካሙን ነገር የምናይበት ያው በስልካችን ነው፣ ስደት ላይ ማለት ነው እና እህቶቼ፣ ሸራ አድርጉ። ማንኛችሁም ቪዲዮ የምታዩ ሁላችሁም ሸራ አድርጉ። የሚጠቅም የሚጎዳን ነገር ከሚጎዳ ነገር መከላከል ይኖርብናል። የሚጠቅመውን ነገር ደግሞ እንድንጠቀምበት መሆን አለበት እና እንደዚ ለእህቶች በተለይ ለእኛ ለአረባት ሀገር የሚጠቅሙ ነገሮችን እርስ በርሳችን ሸር መደራረግ አለብን። እርስ በርሳችን መደጋገፍ አለብን። የሚጎዳውን የሚጠቅመውን ሸር ለአንዱ ሸር ለአንዱ በቃ ያንን ሚዲያ መደገፍ አለብን። የሚጠቅም ነገር ለእኛ ለስደት እህቶች ለእኛ ለስደት ላሉ ወገኖች የሚጠቅምን ነገር ሸርና በቃ መደገፍ አለብን ማለት ነው፣ ውድ የቻናል ቤተሰቦች ማለት ነው። እና እህቶች ተጠንቀቁ። ማንኛችሁም ማንኛችሁም አረባት ሀገርም በማንኛውም የምትኖሩ ሁላችሁም እርስ በርስ እንረዳዳ እንተጋገዝ ማለት ነው። ተጠንቀቁ። እንደዚህ አይነት ችግር እንዳይደርስባችሁ ማለት ነው። ሁላችሁንም ስለምትከታተሉኝ ከልብ አመሰግናለሁ። እና በጣም ከባድ ነው እውነት ለመናገር እንዴት ገልጨ ልንገራችሁ? አሁን ራሱ ይሄው ወገቤን ራሱ በጣም እያመመኝ ነው፣ ትካሽን በጣም እየቀሰፈኝ ነው። እና እንግያው እንግዲህ እኔ የደረሰብኝ ችግርን እንዳይደርስባችሁ ስለሆነ ተጠንቀቁ፣ ተጠንቀቁ ሁላችሁም እህቶች ወገኖቼ በማንኛውም አረባት ሀገር የምትኖሩ ጥንቃቄ አድርጉ ማለት ነው። እና ውድ የቻናል የቤተሰቦች በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። ሁላችሁንም ወዳችኋለሁ። ደህና ሁኑ። ቻው ቻው።